ሲል ሲልናጣ መስተቀረብለታለሁ ቡና ማጫጫስ ነው ቀረኝ። ቡና ጫጭ ሰብለታለሁ ሲመጣ ታንትና ስላዘነልኝ ስላገዘልኝ ያው ከዛ ልጅ ሁሉ ስለ ወደ ስላደረኩ በጣም መሰግናለሁ። ብርኪ በጣም ጎበዝ ወንድ ነው። በጣም ጥሩ ልጅ ነው። እንደውን ነገራችሁ የኔ የበግቢ መጋኛ እንዳይበላው ብያችኋለሁ። በቀደም አሁንም አጭሼበት ትንሽ እየነደደ ነው። ሰዓቱ ወስቶበት ይሄው እየጨሰ ነው። ያው ቤት ውስጥ ዝም ባል ነው ሲጋው የሚገላቸው ነገር ነው። ሰብስክራይብ ስላደረጋችሁኝ ሁላችሁንም በያላችሁበት በጣም አመሰግናለሁ። ብርታ ቆጠረልኝ፣ ለአባቴ ለእናቴ ከብት እገዛላቸዋለሁ፣ ልብስ አለብሳቸዋለሁ፣ ገጠር ሂጂ ቪዲዮ ቀርጽላቸዋለሁ። ብቻ ከቆጠረልኝ በደንብ ሰርቼ እገዛላችኋለሁ። ያው እንግዲህ እንደምታዩት እናት አባቴ ዛስተሚል በጣም ጭንቅ ብሎኛል። እንግዲህ እንደምታውቁት አባቴም ሌላ ሚስት አለው፣ እናቴም ለሊያ ባላላት ለሁላቸውም ገጠር ሂጄ ልብስ አለብሳችኋለሁ። ከብት በግ ገዝቼላቸው እመጣለሁ። ሁሉ ነገር ገዝቼላቸው አስደስቻቸው ነምመጣው እንዴት ደስ እንደሚላቸው ደስታቸውን አብረን እንከፈላለን፣ አብረን እናያለን ማለት ነው። ሰሃል በቅርቡ ይሄዳለሁ። እናቴ ብዙ ብር ቆጥሮልሻል ብላኛለች እና ብላኛለች። አሁን ደግሞ ሂጄ እሷ ነው ማስደስታት። እሷ ናፍቃኛለች። ኮሜንት ላይ መልሳችሁን አንብቤው ነበረ ለምለም የት ነሽ ላላችሁ ሰዎች ለምለም አዲስ አበባ ካለው ሱቋን ያለችውና የለችም። እዚህ የሚቀርጸኝ ልጅ ልንጋራችሁ የለምለም ታናሽ ወንድም አለ፣ ቆንጆ ስልክ አለው እና እሱ ነው የሚቀርጸኝ ማለት ነው። ቆንጆ ስልክ ነው ያለው፣ እሱ ነው የሚቀርጸኝ። በጣም ጎበዝ ልጅ ነው። በጣም ጥሩ ልጅ ነው። እየቀረጸኝ ነው ያለው። ያው ዶላር ጨምሮ ላይ ሲከፍለኝም ትንሽ አከፍለዋለሁ። ትንሽ ሰዓቶች አቡና ለጥጆ ይሄዳና በቃ ይሄን ይመስላል። ዛሬ ደሞ ወይ መጣ አለም ብሬ ሌላ አለሚቱ እ እ እንዴት ነሽ? ኧረ ሳሚል ሁሉ ሰላም ምንድን ነው

እና በተለይ ቆየዋ እኮ እዛ ስራ ምናምን ነው፣ ሰፈር ላይ ትንሽ የሆነ ስራ ነበረ። እሱን ጨረስ ጨረስ አድርጌ እኮ ነው የመጣሁት። እና ምን ነው በሰላም ነው ራሱ። ስገባ እኮ እያየሁት ነው እንዲያውም አለቀቀሽ

የምሬን ነው። ተቀብያለሁ። እኔ ለማገላገል ሊገባሽ ግን ወይስ ለማገዝ ነው? ለማገላገል ነበር የገባሁት፣ ግን በጣም አሞኛል። ይከሰታል፣ አንዳንዴ ዋናው እሷ ለማስቸገርሽ ነው እንጂ አሁንም እንደት ነው እያለ ነው ያስቸግርሻል

አንድ ተረጋጋሁ። ምክንያቱም ምንድን ነው እኔ እሷን በሰከለ መንፈስ ነው ማውራት የምፈልገው። አንተ ከማያላችሁ ነው ምን እኔ እና እሷን ማውራት ከግቢ ውጣልኝ እያለች ነው ሰውዬ ብላወራች። እኔ ሰውዬ እያለች አንተ ቆይ ግቢ ላይ